ተማሪዎች የዛሬው ትምህርታችን እስካሁን ያየነውን የቻፕተር ዋን ክለሳ ነው። ሪቪው ኤክሰርሳይዝ ኤክሰርሳይዝ ማለት ያው ጥያቄዎች ናቸው። እነዛን ጥያቄዎች አብረን እየተወያየን የምንመልሳቸው ይሆናል። ፓርት ዋን የመጀመሪያው ክፍል ቤዚክ ሌቭል ኩዌስሽን ናቸው። መመሪያው ምን ይላል? አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ስቴትመንትስ አስ ትሩ ኦር ፎልስ ጊቭ ዩር ሪዝንስ ፎር ፎልስ ስቴትመንት። አምስት ጥያቄዎች አሉ። ትሩ ከሆነ እውነት ከሆነ ትሩ እንላለን። ያው ትክክል ካልሆነ ፎልስ እንላለን። ፎልስ ስንል ለምን ፎልስ አለ የሚለው ደግሞ ምክንያት እየሰጠን አብረን እየተወያየን እንቀጥላለን። ቁጥር አንድ ጥያቄ ኬሚስትሪ ኢዝ ሳይንስ ዛት ዲልስ ዊዝ ዘ ስተዲ ኦፍ ዘ ሊቪንግ ቲንግስ ቢሄይቭ ኬሚስትሪ ህይወት ያላቸው ነገሮች የሚኖሩበትን የኑሮ ዘይቤ ጥሩ የሚያደርግ የሚያስተካክል አንድ የሳይንስ ክፍል ነው። ነው የሚለው እውነት ነው። የሰዎችን የኑሮ ዘይቤ የሚያቀል ነው፣ ችግሮችን የሚፈታ ነው። ስለዚህ ይሄ እውነት ነው፣ ምንም ጥያቄ የለውም። ሁለተኛው ኤቭሪ ሰብስታንስ ኢን ዘ ዩኒቨርስ ኢን ዊች ዊ ሊቭ ሃዝ ኢትስ ኦን ፕሮፐርቲስ ባይ ዊች ዊ ካን ዲስቲንግዊሽ ኢት ፍሮም አዘር ሰብስታንስስ። ሁሉም ሰብስታንሶች ከሌላው ሰብስታንስ የሚለያቸው የራሳቸው የሆነ ጸባይ አለ። ይህንን ስንማር ታስታውሱ ከሆነ እያንዳንዱ ሰብስታንስ እያንዳንዱ ኢች ኤሌመንትስ ኢን ዘ ዩኒቨርስ በዩኒቨርሳችን ውስጥ ያለው እያንዳንዷ ቅንጣት እያንዳንዷ ኤሌመንት የራሱ የሆነ ምን አለው? ባህሪ መለየው ባህሪ አለው። ይህ የእውነት ነው፣ ትሮ ነው። ሶስተኛው ትራንስፎርሜሽን ኦፍ ሰብስታንስ ኢዝ ኤ ማርክት ቼንጅ ኢንፎርም ኔቸር ኦር አፒራንስ። ሶስተኛው አንድ ሰብስታንስ ትራንስፎርም ሲያደርግ ያ ማለት ምንድነው? ሲለወጥ ማለት ነው። አንድ ሰብስታንስ በኬሚካል ሪያክሽን ከአንድ ከአንድ ነገር ወደ ሌላ ነገር ይቀየራል። በዛን ጊዜ የራሱ የሆነ የይዘት ለውጥ ያመጣል፣ የተፈጥሮ ለውጥ ያመጣል፣ የገጽታ ለውጥ ያመጣል። እውነት ነው። ይህ ግልጽ ነው። አራተኛ ዘ ስተዲ ኦፍ ኬሚስትሪ ኢንቮልቭስ ኦንሊ ማይክሮስኮፒክ ኢንፎርሜሽን የኬሚስትሪ ጥናት የሚያተኩረው በአይን የማይታዩ ነገሮች ላይ ብቻ ነው ነው የሚለው፣ ይሄ ስህተት ነው ወይም ፎልስ ነው። በአይን የሚታዩ ማክሮስኮፒክ የምንላቸውንም ከፈር ያደረጋል። አምስተኛው ኦርጋኒክ ኬሚስትሪ ኢዝ ስታዲ ኦፍ ኬሚካልስ ዛት አር ኖት ቤዝድ ኦን ካርበን ኦርጋኒክ ኬሚስትሪ የምንለው የሚያጠናው ካርበንን ቤዝድ ያላደረጉ ኬሚካሎች ላይ ነው። ተማሪዎች ታስታውሱ እንደሆነ ኦርጋኒክ ኬሚስትሪ የሚያጠናው ካርበንን ቤዝድ ያደረጉ ካርበን ያላቸው ኮምፓውንዶች፣ ካርበን ያላቸው ኬሚካሎችን ነው። ስለዚህ ሴንቴንሱ የሚለው ካርበን የሌላቸውን ኬሚካሎች ነው የሚያጠናው ስለሚል ውሸት ወይም ፎልስ ነው ማለት ነው። ወደ ፓርትቱ ስንመጣ ኢንተርሚዲየሪ ሌቭል ኩዌሽንስ ይህ ደግሞ መካከለኛ ሚዲየም የሆኑ ኩዌሽኖች ናቸው። ስድስተኛው ዘ ፕሮፐርቲ ኦፍ ሰብስታንስ ኢዝ ኢትስ ዳሽ ዳሽ ኦር ዳሽ። አሁን የሰብስታንሶች ፕሮፐርቲ ምን ምን ናቸው? ያኔ ስንማር ታስታውሱ እንደሆነ የሰብስታንሶች ፕሮፐርቲ አትሪቢዩት፣ ኳሊቲ፣ ካራክተሪስቲክስ ብለናል። አንድ ሰብስታንስ ምን አለው? የራሱ ባህሪ አለው። የራሱ የጥራት ደረጃ አለው። የራሱ ደግሞ መለዮ ጸባይ አለው። አትሪቢዩት ባህሪው ማለት ነው፣ የሰብስታንሱ ባህሪ። ኳሊቲ ማለት ከሌላው ለየት የሚያደርገው የራሱ የኳሊቲ ደረጃ አለው ወይም ደግሞ ጸባይ አለው። ጸባዩ ከሌላው ለየት የሚያደርገው። ሰባተኛው ዳሽ ኢዘ ኔቸር ኦፍ ሳምቲንግስ ኢንግሪዲየንትስ ኦር ኮንስቲትዩየንትስ ዘ ዌይ ኢንዊች ኤ ሆል ኦር ሜክስቸር ኢዝ ሜድ አፕ። ሰባተኛው ጥያቄ የሚለው ምንድን ነው? የተለያዩ ኢንግሪዲየንቶች አንድ ላይ አንድ ላይ ሲሆኑ ማለት ነው አንድ ላይ አንድ ላይ ሆነው የሚፈጥሩት ነገር የሆነ እኛ የምናገኘው የሆነ ሜክስቸር የሆነ ሶሉሽን ሊሆን ይችላል። የተለያዩ ነገሮች ሁለት እና ሶስት የተለያዩ ነገሮች የፈጠሩት ነገር ምን ይባላል? በኬሚስትሪ ኮምፖዚሽን ወይም ውህደት። ለምሳሌ ውሃን ብንወስድ ውሃ ሃይድሮጅን እና ኦክሲጅን ተዋህደው ሁለት ሃይድሮጅን አንድ ኦክሲጅን አንድ ላይ ተጣብቀው የፈጠሩት ነው። ያ ምን ይባላል? ኮምፖዚሽን ኮምፖዚሽን ኦፍ ሃይድሮጅን አንድ ኦክሲጅን ስምንተኛ

መስራት የቻልበት ያ ስሪት ምን ይባላል? ስትራክቸር እንለዋለን። ስሪቱን ማለት ነው። አሬንጅመንት እንለዋለን። አሬንጅመንት ማለት ሀይድሮጅኑ እ ኦክሲጅኑ ላይ ሁለት ሀይድሮጅኖች ኦክሲጅኑ ላይ ተጣብቀው ነው። በምን አይነት ፎርም ነው የተጣበቁት? አንጉላር ሼፕ ሆነው ነው የተጣበቁት። ያ አሬንጅመንታቸው የሰጣቸው ነው ናቹራል ሆነ አሬንጅመንታቸው እየሰጣቸው ነው። እሱን ምን እንለዋለን? ስትራክቸር። ስለዚህ ስምንተኛው ዘ አሬንጅመንት ኦፍ ኤንድ ሪሌሽንስ ቢትዊን ዘ ፓርትስ ኦር ኤሌመንትስ ኦፍ ሳምቲንግ ኮምፕሌክስ ኢዝ ኖን አስ ኢትስ ስትራክቸር ማለት ነው። ዘጠነኛ ዳሽ ኢዝ ኤ ፓወር ድራይቭድ ፍሮም ዘ ዩቲላይዜሽን ኦፍ ፊዚካል ኦር ኬሚካል ሪሶርስስ ስፔሻሊ ላይት ኤንድ ሂት ብርሃን እና ሙቀት የሚሰጠን ብርሃንና ሙቀትን የምናገኝበት ኃይል የኬሚካል እና ፊዚካል ፕሮሰስን አልፎ ማለት ነው። የኬሚካል ኦር የፊዚካል ፕሮሰሶችን ያልፍና ለእኛ ምን ይሰጠናል? ብርሃን ይሰጠናል፣ ሙቀት ይሰጠናል። ያ ኃይል ምን ይባላል? ኒክሊር ፓወር ይባላል። ኒክሊር ፓወር ነው። በተለይ ብርሃን ላይት፣ እኛ መብራት የምንጠቀመው ለቤታችን፣ እንደገና ሂት የሚሰጠን ሙቀት የሚሰጠን የተለያየ ፊዚካል እና ኬሚካል ፕሮሰሱን ያልፋል። ያ ፓወር ምን ይባላል? ኒክሊር ፓወር። አስረኛ ዳሽ ኢዝ ዘ ስታዲ ኦፍ ማክሮስኮፒክ ፕሮፐርቲስ አቶሚክ ፕሮፐርቲስ ኤንድ ፌኖሚና ኬሚካል ሲስተምስ ከላይ ስንማር ዩኒት ውስጥ ትዝ ካላችሁ ማክሮስኮፒክ ፕሮፐርቲ የአተሞችን ማክሮስኮፒክ ፕሮፐርቲ የኬሚካል ኮምፓውንዶችን ማክሮስኮፒክ ፕሮፐርቲ ዊች ሚንስ ከላይ የሚታየውን ማለት ነው። የሚታየውን ለምሳሌ የሆነ ኬሚካል ሪያክሽን በሚካ ሪያክሽኑ በሚካሄድበት ጊዜ ምን ያህል ኢነርጂ ፍሎ አደረገ ምን ያህል ሂት ኢነርጂ ትራንስፈር ተደረገ። ማክሮስኮፒክ ፕሮፐርቲውን የሚያጠናው ምን ይባላል? ፊዚካል ኬሚስትሪ ማለት ነው። አስራ አንደኛ ዳሽ ኢዝ ስተዲ ኦፍ ኮምፖዚሽን ኦፍ ማተር ኮምፖዚሽን ኦፍ ማተር ማለት ሁለት እና ከዛ በላይ የሆኑ ቁስ ነገሮች ወይም ኢሌመንቶች ኦር ሳብስታንስስ አንድ ላይ ሲጣበቁ ማለት ነው። የስታዲ ኦፍ ኮምፖዚሽን ኦፍ ማተር ዊች ኢዝ አናላይቲክ ኬሚስትሪ። አስራ አንደኛው ጥያቄ ዳሽ ኢዝ ዘስተዲ ኦፍ ኮምፖዚሽን ኦፍ ማተር ማተር ወይም ሰብስታንስ የምንላቸው የእነሱን ውህደት የሚያጠናው አናላይቲክ ኬሚስትሪ ይባላል። ፓርት ስሪ ቻሌንጅ ሌቨል ኩዌስሽን አሁን ደግሞ ትንሽ ጠንከር ያሉ ጥያቄዎችን እናያለን። አስራ ሁለተኛ ዲፋይ ዘ ተርምስ ኢንዱስትሪ ኬሚካል ኢንዱስትሪ ኤንድ ኬሚካል ፕሮዳክትስ ሶስት ነገር ነው። አሁን ኢንዱስትሪ፣ ኬሚካል ኢንዱስትሪ፣ ኬሚካል ፕሮዳክት እነዚህ ሶስት ነገሮች ዲፋይን አድርጎ ነው ያለው። ኢንዱስትሪ ማለት ሁሉ ጊዜ ተማሪዎች፣ እዚጋ ልብ ልትሉ የሚገባው የሚያመርት ፕሮሰስ የሚያደርግ ምን ይባላል? ኢንዱስትሪ ይባላል። ፕሮሰስ የሚያደርግ ኦር ማኒፋክቸር ኢንዱስትሪ ይባላል ስለዚህ ሁሌ ኢንዱስትሪ ስንል ምንድን ነው የሆነ ካምፓኒ ሊሆን ይችላል ግን ምን የሚያደርግ ነው የሚያመርት ወይም ፕሮሰስ የሚያደርግ የተለያዩ ጥሬ እቃዎችን የፋብሪካ ግብዓቶችን ፕሮሰስ የሚያደርግ የተለያዩ የፋብሪካ እቃዎችን የሚያመርት ምን ይባላል ኢንዱስትሪ ይባላል ያ ኢንዱስትሪ ለኢኮኖሚው ትልቅ አስተዋጽኦ ለሀገር ኢኮኖሚ ትልቅ ሚና ያለው ነው። ኬሚካል ኢንዱስትሪ ስንል አሁን ቅድም እንዳልኳችሁ ኢንዱስትሪ የሚያመርት ነው፣ ፕሮሰስ የሚያደርግ ነው። ዊች ሚንስ ኬሚካል ኢንዱስትሪ ካልን ደግሞ ኬሚካልን የሚያመርጥ ወይም ፕሮሰስ የሚያደርግ ማለት ነው። ሶስተኛው ኬሚካል ፕሮዳክት ስንል ፋይናል ፕሮዳክቱ የመጨረሻ ፊኒሽድ ፕሮዳክቱ ኬሚካል የሆነ ለምሳሌ ኮስቲክ ሶዳ ኬሚካል ነው። ኮስቲክ ሶዳ ይመረትና በፋብሪካ ይወጣል። ያንን የሚያወጣው ፋብሪካ ምን ይባላል? ኢንዱስትሪ ይባላል። 13 what are the roles chemistry played in production and society chemistry በፕሮዳክሽን ላይ ምን አይነት ሚና ይጫወታል? በማህበረሰብ ውስጥ በፕሮዳክሽን ላይ የፕሮዳክትን ኳሊቲ ለመጠበቅ ኬሚስትሪ ትልቅ ሚና አለው። ኳሊቲውን ለምሳሌ አንድ ነገር ሲመረት ሳሙና ሲመረት ብለን እናስብ። ሳሙና ስናመርት ፕሮሰሱ ኬሚካል ፕሮሰስ ነው። ያን ኬሚካል ፕሮሰስ ኳሊቲውን በጠበቀ መልኩ እንዲካሄድ የኬሚስትሪ ሚና ትልቅ ነው። በማህበረሰብ ውስጥ ኬሚስትሪ ምን ሚና አለው? ለምሳሌ እኛ የምንተነፍሰው አየር ካርበን ዳይኦክሳይድ ነው። ወደ ውስጣችን የምናስገባው አየር ደግሞ ኦክሲጅን ነው። ስለዚህ በዓለማችን ላይ ካርበን ዳይኦክሳይድ መጠን እየጨመረ ሲሄድ ሙቀት እየጨመረ ይሄዳል። ስለዚህ ካርበን ዳይኦክሳይድ ምን መሆን አለበት? መቀነስ አለበት። የሙቀት መጠንን ለመቀነስ የዓለም የሙቀት መጠን ለመቀነስ ስለዚህ ምን ምን ማድረግ አለብን? ካርበን ዳይኦክሳይድ የሚያወጡ ነገሮችን አለመጠቀም። ፎር ኤግዛምፕል መኪና አሁን ሪሴንትሊ በኤሌክትሪክ የሚሄዱ መኪናዎች ካርበን ዳይኦክሳይድን አያወጡም። ስለዚህ በነዳጅ ከሚጠቀሙት ይልቅ በኤሌክትሪክ የሚጠቀሙትን መምረጥ። ይሄ አሁን ማህበረሰቡ ላይ የሚያሳድረው ትልቅ አዌርነስ ነው፣ ፖዘቲቭ አዌርነስ። አስራ አራተኛው ሀው ዳዝ ኬሚስትሪ ፕሌይ ኤ ሮል ኢን ኢንክሪዚንግ ኮምፈርት ፕሌር ኢን ለግሪስ ኬሚስትሪ ምቾትን ደስታን ቅንጦትን በመጨመር ረገድ የሚጫወተው ሚና ምንድን ነው? ምቾትን ከመጨመር አንጻር ለምሳሌ ቅድም እንዳለው ኤሌክትሪክ መኪና መጠቀማችን ለህብረተሰቡ ምቾት ይሰጣል። ምክንያቱም የዓለምን የዓለምን ሙቀት ይቀንሳል። የዓለም ሙቀት ቀነሰ ማለት የእኛ የመኖር ምቾታችን ተስተካከለ ማለት ነው። ፕሌዥር ማለት ደስታ ማለት ነው። የተጣራ ኳሊቲ የሆነ ምግብ ኳሊቲ የሆነ ደረጃውን የጠበቀ መጠጥ እንድናገኝ ኬሚስትሪ ሚና ይጫወታል። ደስታችንን ጨምረለን። ሌክዣሪየስ አሁን ሌክዣሪየስ ስንል ለምሳሌ የመኖሪያ ቤት ደረጃውን በጠበቀ መልኩ አሁን አሁን የሚሰሩ የመኖሪያ ቤቶች ኤር ሪጉሌተር አላቸው ወይም ኤር ኮንዲሽነር አላቸው። አየር ማስተካከያ ማለት ነው። ያ አየር ሲስተካከል የሚኖሩት ሰዎች ሞር ምቾት ይኖራቸዋል። ቅንጡ የሆኑ ቤቶች ውስጥ እንዲኖሩ ያደርጋል። ስለዚህ ኬሚስትሪ ትልቅ ሚና አለው። አስራ አምስተኛ ሜንሽን አትሊስት ቴን ኬሚካል ኢንዱስትሪስ ፋውንድ ኢን ኢትዮጵያ ኤንድ ዜር ኬሚካል ፕሮዳክትስ። በኢትዮጵያ ውስጥ ያሉ ኬሚካል ማምረቻዎች ቢያንስ አስሩን ጥቀስ ነው የሚለው ያው ቶፒኩ። የመጀመሪያውን ምዕራፍ ስናይ ቻፕተር ዋን ላይ የተለያዩ ፋብሪካዎችን አይተናል። ኬሚካል ፋብሪካዎችን አንደኛው ጮራ ነው። ጮራ ጋዝ እዚሁ አዲስ አበባ ነው የሚገኘው። ምን ያመርታል? ካርበን ዳይኦክሳይድ ጋዝ ያመርታል። የተለያዩ ኬሚካሎችን ያመርታል። ሁለተኛው አዋሽ መልካሳ አልሙኒየም ሰልፌት ነው። አልሙኒየም ሰልፌት የሚባለውን ኬሚካል ያመርታል። ዝዋይ ኮስቲክ ሶዳ፣ ኮስቲክ ሶዳን ያመርታል። አቢያታ ሶዳ ፊሽ ፋክተሪ አለ፣ ሶዳ አሽ ፋክተሪ፣ ሶሪ፣ ሶዳ አሽ ማለት ሶዴም ካርቦኔት ማለት ነው። ሶዴም ካርቦኔትን ያመርታል። ሞሃ ሶፍት ድሪንክ ካርቦን ዳይኦክሳይድ ጋዝን ያመርታል። አዶላ ማግኔዥየም ኦክሳይድን ያመርታል። ንፋስ ስልክ ፕላንት እንደዚሁ ሲኦቱ ጋዝን ያመርታል። ከዲስኮ ኬሚካል ኢንዱስትሪ እነዚህ ለቀለም የሚውሉ ኬሚካሎችን ያመርታል። መስፍን ታደሰ ሶፕ ያመርታል። እነዚህ በቻፕተሩ ውስጥ ያየናቸው የተለያዩ ኢንዱስትሪዎች ናቸው። ኬሚካል የሚያመርቱ ኢንዱስትሪዎች ማለት ነው። አስራ ስድስተኛው ምን ይላል? ዊች ብራንች ኦፍ ኬሚስትሪ ሃዝ ሃይስት ስኮፕ። የትኛው ኬሚስትሪ ነው ከፍተኛ የሆነ ሽፋን ያለው ሽፋን ያለው ስንል ከቨሬጅ ያለው ማለት ነው። ብዙ ሰፊ ነገሮችን የሚያጠናው ኬሚስትሪ የትኛው የኬሚስትሪ ብራንች ነው? ባዮ ኬሚስትሪ የሚባለው ነው። ባዮ ኬሚስትሪ እና ሜዲሲናል ኬሚስትሪ በጣም ሰፊ ነው። በጣም ዋይድ ነው። ትልቅ ከቨሬጅ አለው። ምክንያቱም ባዮ ኬሚስትሪ በሰውነታችን ውስጥ የሚከናወኑ የተለያዩ ኬሚካል ሪያክሽን ያጠና፣ በጣም ሰፊ ነው። ሜዲሲናል ኬሚስትሪ የተለያዩ መድኃኒቶች ከመድኃኒቶች ጋር ተያያዥ የሆኑ ደግሞ ከበሽታዎች ጋር ሊመጡ የሚችሉ ኬሚካላዊ ኬሚካል ኬሚካል ሪያክሽን የተለያዩ ኬሚካል ሪያክሽኖችን ይዳስሳል ስለዚህ በጣም ሰፊ ነው ባዮ ኬሚስትሪ ኤንድ ሜዲሲናል ኬሚስትሪ አስራ ሰባተኛው ዋት አር ዘ ፋይቭ ፊልድስ ኦፍ ኬሚስትሪ አምስት ፊልዶች አሉ ብለናል የኬሚስትሪ አናላይቲክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ ኤንድ ባዮ ኬሚስትሪ እነዚህ አምስት ብራንቾች ናቸው። 18 ዋት ዊል ቢ ፊውቸር ኢፎርትስ ኦፍ ኬሚስትሪ ኬሚስትሪ ለወደፊቱ ምን ሚና ይጫወታል? ለስልጣኔ ትልቅ አስተዋጽኦ አለው። ኬሚስትሪ ለሀገር እድገት ትልቅ አስተዋጽኦ አለው? አገር እንዲያድግ የሰዎች ኑሮ እንዲመች ትልቅ ሚና ይጫወታል። ስለዚህ ኬሚስትሪ ወደፊት ምን መሆን አለበት? የኬሚስትሪ የኬሚስትሪ እይታ የኬሚስትሪ ሪሰርች ሞር እየጨመረ እየጨመረ እየጨመረ መሄድ አለበት፣ እየጨመረ በደንብ በስፋት መሄድ አለበት ማለት ነው። አስራ ዘጠኝ የመጨረሻ ጥያቄ ዋት ጆብስ ካን ዩ ዱ ዊዝ ኬሚስትሪ የኬሚስትሪ እውቀትን በመጠቀም የሚሰራ ስራ ምን አለ ነው። ብዙ ስራዎች የኬሚስትሪ እውቀትን በመጠቀም ነው የሚሰሩት። የዕለት ዕለት ስራዎች አይተን እንደሆነ ለምሳሌ በየቀኑ በዕለት ዕለት ህይወታችን ውስጥ ከምንጠቀመው አንዱ ሳሙና ነው። ሳሙና የሚሰራበት ፕሮሰስ ሂደት ካየን ሙሉን ኬሚስትሪ ነው። የኬሚስትሪ እውቀት ያስፈልጋል። የኬሚስትሪን ፋንዳሜንታል ኖሌጅ አፕላይ ማድረግ ይፈልጋል። ጥያቄዎቹ በዚህ ተጠናቀዋል። ዩኒትንን እዚህ ላይ እናጠናቀቃለን። በሚቀጥለው ዩኒቱን አብረን እንጀምራለን።